ሰላም ሰላም እንዴት ናችሁ? ውድ ተማሪዎች፣ እንግዲህ ዛሬም በስክሪናችን ላይ እንደምታዩት ሁለት ትምህርቶችን ይዘንላችሁ መጥተናል። ኦፖዚት ወርድስ ይባላል። ኦፖዚት ወርድ ማለት ማለት ነው ተቃራኒ ቃላት፣ አንዱ ለአንዱ ተቃራኒ ናቸው ማለት ነው። ሶ በዚህኛው በኩል ያሉት እንደምታነቡት ወርድስ ናቸው ወይም ቃላቶቹ ናቸው። በዚህኛው ደግሞ የእነዚህ ወርድ ምንድን ነው ተቃራኒ ናቸው፣ በአማርኛ ነው ማለት ነው የመጣ ነው። አብራችሁን ቆዩ። የመጀመሪያው የሚለው እንግዲህ ኳይት ነው የሚለዋል። ኳይት ኳይት፣ ምን ማለት ነው? ዝም አለ ወይም ዝም። ኪፕ ኳይት፣ ቀጥል ዝም በሉ ነበር ይባለዋል። ኳይት ማለት ነው ዝም ወይም ጸጥታ እንደ ማለት ነው። ይሄ በዚህኛው በኩል ያለው ምንድን ነው? ላውድ ይላል። ላውድ ላውድ፣ ምን ማለት ነው? ጩኸት ወይም የሚጮ ማለት ነው አለ። ስለዚህ ጸጥታና መጮ ማለት ነው ላውድ ስንል ኦኬ ሁለተኛው ላይ ምናለ ኢነሚ ይላል። ኢነሚ ኢነሚ ምን ማለት ነው? ኢነሚ ጠላት እንደማለት ነዋል። የጠላት ተቃራኒ ፍሬንድ ወይም ምን ጓደኛ የሆነ ማለ ጓደኛ የሆነ ማለ። ሌላም ለምሳሌ ባውድ ብራውድ አይደል የሚለው ሰፊ እንደማለት ነዋል። ብራውድ ሲል ሰፊ። የሰፊው ምንድን ነው? ናሮ ናሮ ምን ማለት ነው? ጠባብ ናሮ ጠባፍ ጠባፍ ይሆናል ማለት ነው። ቦሪንግ ይላላል። ቦሪንግ ምንድን አሰልቺ እንደማለት ነው። ቦሪንግ ከተባለ አሰልቺ። ኤክሳይቲንግ ኤክሳይቲንግ ማለት ነው አስደሳች። ቦሪንግ ኦፖዚቱ ምንድን ማለት? ኤክሳይቲንግ ማለት ነው አስደሳች እንደማለት ኤክሳይቲንግ። ሌላው ስቱፒድ ስቱፒድ ይላላል። ስቱፒድ እንግዲህ ብዙዎች ጊዜ ተሰድበናል ስቱፒድ ማለት ማለት ደደብ እንደማለት ነው ደደብ ሰው የደደብ ተቃራኒ ምንድነው ጎበዝ ወይም የሚገባው ሰው ማለት ክሌቨር ክሌቨር ክሌቨር ወይም ጎበዝ ሌላው ምንድ ነው ዲቮርስ ይላላል ዲቮርስ ዲቮርስ ዲቮርስ ምን ማለት ነው አግብቶ የፈታ ማለት ነው ወይም የፈታ ሰው ምን ይባላል ዲቮርስ ስለዚህ ሜሪጅ ምን ማለት ነው ማግባት ይሄኛው ምን ማለት ነው? ዲቮርስ መፍታት፣ ሜሬጅ ማግባት። ሶ እዚህ ጋር ስላለች ተመሳሳይ ናቸው። ሜሬጅ ማግባት ይሆናል። ዲቮርስ ደግሞ መፍታት፣ ያንን ሰው መፍታት። ኦኬዥናሊ ይላል እዚህ ጋ ማለት ላይ ኦኬዥናሊ። ኦኬዥናሊ ማለት ማለት ነው አልፎ አልፎ ወይም በድንገት እንደማለት ነው። አልፎ አልፎ ኦኬዥናሊ ይመጣል ብንባል አልፎ አልፎ ይመጣል እንደማለት ነው። ፍሪኩንትሊ ማለት ማለት ነው በተደጋጋሚ ወይም በዚያ ሁሌ የሚመጣ ከሆነ ፍሪኩንት ይባላል። ፊሜል ል ሌላኛው ለምሳሌ እዚህ ጋ ከምንል ፊሜል ፊሜል ማለት ነው ሴት ማለት ነው። ሜል ይላል የሴት ተቃራኒ ወንድ ወይም ሜል። እሺ ኔክስት ምንድነው? ፖሲብል ፖሲብል ምን ማለት ነው? ይቻላል እያለ ነው። ዲስፖሲብል ከተባለ ይቻላል ማድረግ እንችላለን ወይም ይቻላል እንደማለት ኢምፖሲብል ማለት ማለት ደግሞ አይቻልም፣ አትሞክረው ወይም አይቻልም የማይቻለ ምክንያት ኢምፖሲብል እንላለን ማለት ነው። ገስት ገስት ምንም ማለት ነው? ገስት መጣ ብል ማለት ነው እንግዳ እንደ ማለት ነው። ገስት ሆስት ማለት ደግሞ ማለት ነው ቤተኛ ወይም ቤት ሆስት፣ እሱን የሚንቀበክ ወይም የሚያግዘው የገስት ተቃራኒ ምነው? ሆስት ይባላል ማለት ነው። ሌላውን ሲገር ምሳሌ አታክ ትላለች። አታክ አታክ አታክ ምን ማለት ነው? ማጥቃት አይደል። ማጥቃት ምን ይባላል? አታክ። ዲፌንድ ዲፌንድ። ምንድ የማጥቃት ተቃራኒ ምንድነው? መከላከል። ስለዚህ ዲፌንድ እንላለን መከላከል፣ ዲፌንድ። ሌላው ለምሳሌ ፕሊዘንት ይላል አለ ዚጋ። ፕሊዘንት ፕሊዘንት ምን ማለት ነው? ደስ የሚል። ደስ የሚል ነገር ምን ይባላል? ፕሊዘንት ይባላል። ሊ ይዘን አውፉል የፕሌዠር ተቃራኒ ነው። ስለዚህ ደስ የሚል ነገር ምንድን ነው ማለት የሚያስደስት ነገር ማለት እንችላለን። አውፉል አውፍ ይባላል ማለት። ሌላ ለምሳሌ ራፍ ራፍ ራፍ ምንድን ነው? ሻካር ራፍ ስትሉ ሻካር እያለ ነው አለ የእሱ ተቃራኒ ምንድን ነው? ስሙስ ወይም ለስላሳ ለስላሳ ማለት ነው። ስሙስ ለስላሳ። ለምሳሌ ጎ ሄድ ኦደር አለ ጎ ሄድ ከመምጣት ጎ መሄድ ከመምጣት ለምሳሌ ሌላስ፣ ፊኒሽ ይላል አለ ዚጋ ፊኒሽ። ምን ማለት ነው? መጨረስ አለ። ፊኒሽ መጨረስ፣ ቢግን መጀመር። ፊኒሽ መጨረስ፣ ቢግን መጀመር። ኦቨር ከላይ። ኦቨር ከላይ ሲሆን አንደር ማለት ግን ከታች ወይም ስር ያለ ነገር አንደር ይባላል ማለት ነው። ከስር ወይም አንደር እንለዋለን ማለት ነው። ሶ እነዚህ ወርዶችን ዛሬ ዘመተናል። አንዴ ሁሉንም እንድገማቸው ምን ይላል? ከዚህኛውን እንጀምር። ፊሜል ፊሜል ምንድ ነው? ሴት። ሜል ወንድ። ፖሲብል ይቻላል። ኢምፖሲብል አይቻልም ወይም ያስቸግራል ገስት እንግዳ ሆስት ቤተኛ ወይም ሆስት አታክ ማጥቃት ዲፌንድ መከላከል አታክ ማጥቃት ዲፌንድ መከላከል ፕሊዘንት ደስ የሚል ፕሊዘንት ደስ የሚል አፉ ደስ የማይል ወይም የሚደብር ነገር አፍል ይባላል። ራፍ ሻካራ፣ ራፍ ሻካራ፣ ስሙዝ፣ ስሙዝ ምን ለስላሳ፣ ለስላሳ። ጎ ሂድ ከብ እና ፊኒሽ መጨረስ፣ ፊኒሽ መጨረስ፣ ቢጊን መጀመር፣ ፊኒሽ መጨረስ፣ ቢጊን መጀመር። ኦቨር ከላይ፣ አንድር ከስር ወይም ስር ወደ ስንመጣ ሜሬጅ ማግባት፣ ዲቮርስ መፍታት። ሜሬጅ ማግባት፣ ዲቮርስ መፍታት። ኦኬዥናል አልፎ አልፏል፣ ፍሪኩንትሊ ወጥ። ዲቮርስ ያው መፍታት ስላልነው ሜሬጅ ማግባት። ስቱፒድ ደደብ እንደማለት ነው። ክሌቨር ሲሆን ደግሞ ጎበዝ፣ ጎበዝ ቦሪንግ የሚሰለች ነገር አሳልች ኤክሳይትድ አስደሳች። ብራር ሰፊ ናሩ ጠባብ። ኢነሚ ኢነሚ ኢነሚ ምን ማለት ነው? ጠላት። ፍሬንድ ደግሞ ምንድነች? ጓደኛ። ጠላት፣ ጓደኛ። ኳይት ዝም ዝም። ላውድ ደግሞ ጩኸት ቋት ላውድ ጭት ይሆናል ማለት ነው። ሰው እንግዲህ እነዚህን ወርዶች እየተለማመዳቸውን ጠብቁ። ዛሬ ስለነበረን ትምህርት እናመሰግናል።